አሁን እሱን ተውና፣ መቼም እግዜር ሳይደግስ አይጣላ የሚባል የለ። ወደ እናንተ ቤት እየገሰገስኩኝ ይህን የውሻውን ነገር ልነግራችሁ ስመጣ፣ ይህን የመሰለ ውሻ፣ ይህን የመሰለ እንትን ቦርሳ አገኘው። ምንድን ነው ብዬ ውስጡን ከምትገሳየው፣ ሙሉ ለሙሉ ብር ነው።

አምላኪ ሆይ እባክህን አታሳየን ክፉ ቀንን። ላመስግን ጠዋት ማታ ከፍ ከፍ በል የኔ ጌታ፣ ትልቅ ነው ያንተ ውለታ። ልተምር ሁሌ በልልታ በአዲስ ቀን አዲስ ልሁን ጌታዬ፣ ፍቀድልኝ እባክህን። ላደረገልኝ ነገር ለውለታ ምን አድርጌ በምን ልመስለው? እጹብ ድንቅ ነው፣ ስፈርድ ስህተት የለው ለእኔ ጌታዬ ለእኔ ጌታዬ መተማመኛዬ ከክፍሉ መመለሻዬ መጠጊያ አምባዬ ነው። ከክፍሉ መመለሻዬ ነው። ስራብ ያበላኝ ነው። ስጠማ ያጠጣኝ ነው። እኔ ለእኔ ከእሱ ሌላ የለም የማውቀው። ችግሬን ተረድቶ ስጎሳቆል አይቶ ዝም አላለኝም በምክንያት ፈንጥቄ ብቻዬን አልተወኝም። የራስሽ ጉዳይ ብሎ አልጠላኝም። ሁሌም ከኔ ጋር ነውና መቼም አይተወኝም። ሁሌም ከኔ ጋር ነውና መቼም አይተወኝም። ወሰባለን ና ነፍስ ክርክር ጀመሩ አንዳቸው አንዳቸው መንገድ ሲፈልጉ! ሰው በተባለው ሜዳ ፍልሚያ አደረጉ እስኪ እንስማቸው ሚሉትን በተራ ለፈድ እንዲመቸን አቅርበን በተራ ዛሬ ደግሞ ምን ሆናችኋል ነፍስና ስጋ በጣም ቸግሯችኋል የምትኖሩት በአንድ ሰው ነፍስ ምን ነካሽ ስጋስ ምን አገኘሽ እስኪ ጀምሩ እንስማው ማው ነገሩ። ስጋ ተቀብላ እየተቻኮለች በትቢት በቁጣ ነገሯን ጀመረች። በዘፈን ጭፈራ ተዝናና ወገኔ፣ መዘግየትን ተው ፍጠን ለውሳኔ። እኔ እሰጣለሁ ደስታና እርካታ፣ ቤቴ ክፍት ነው ጠዋትና ማታ። እያለች በትቢት ጉራዋን ስትነፋ፣ ነፍስ መናገር ጀመረች ሰማያዊ ተስፋ ምን አለበት ስጋ፣ እኔም አስተትና ተንኮ ልማዷ ነው ስጋ። የእርሷ ጊዜያዊ ነው አይዘልቅም ከአንተ ጋር አስመስላ መኖር ትችልበታለች፣ መልሳ የምትወስደው ሰላም ትሰጣለች። ነፍስ መለስ ትትና እያሳየች ስጋ ፈጠጠች፣ ደምጿን እየጨወች ሐሰት ሐሰት ነው ሐሰት ሐሰት ነው። ነፍስ ምን ታውቃለች መጨፈር አታውቅ እኔ ሰጥ አዳም እኔ ስማጅ በሀብትና በበር ማስጌጥ እኔ ነኝ እከሌ ሀብታም ነው እኔ ነኝ ማስበለ። ስለዚህ ፈጥነ እኔ ጋር ተጠጋ፣ ለምቾት ለደስታ ማን ነው እንደ ስጋ? ሰውን ለማታለል ስጋ እየቀለደች ነፍስ ግን በስጋ እጅጉን አዘነች። አቁሚ አቁሚ በማለት ነገሯን ጀመረች። ምን አለበት ስጋ እኔ ብትሰሚ፣ የሞት ነገርሽን እባክሽ አቁሚ። የስጋን ምኞት አዳም እንዳፈጽም፣ የስጋ ምክሯ ፍጹም አያድንም። ዝም በይ ዝም በይ አንቺ ኋላ። አዳም እኔን ስማኝ፣ በወርቅና በብር ማስጌጥ እኔ ነኝ፣ ሀብታ ሀብታ ነው ማስብል እኔ ነኝ። ስለዚህ ፈጥነ እኔ ጋር ተጠጋ፣ ለምቾት ለስጋ፣ ማነው እንደ ስጋ ሰውን ለማታለል ስጋ እየቀለደች ነፍስ ግን በስጋ እጅጉን አዘነች። ለምን ለምን እውነቱን እያወቅሽ ሰውን የምታስችል፣ ያለ እኔ አፈር እኮ ነሽ አንቺ አዳም። የስጋ ምኞት አዳም እንዳትፈጽም የስጋ ምክሯን ፍጹም አያድንም። በአዳም ስጋ ትጥላለች። በሕይወት እንድትኖር ተጠጋ ከእኔ ጋር ነፍስ አይቀርም እና መንገሷ በስጋ እኔ ቅርንጫፍ ከግንዱ ካልተጣበቀ ስራ ያበቅልን ይሆናል ይደረቀ። ስጋም በመቃብር በስብሳ ትቀራለች፣ ነብስ ግን መቃብርን አልፋ ትሄዳለች። በላይኛው ቤትም አክሊልን ታሰጣለች። አስቀድሞ በፊት ሰማያዊ ዳኛ በነብስ በስጋ ሆነ መካከለኛ። ሰውነት ከልብስ ነብስም ከመብል ይበልጣል አለ ኢየሱስ ክርስቶስ። ሰው ያስብ ኖሮ ለሁለቱ ነገር ለሥጋ ለነፍስ በጣም ጥሩ ነበር። ነፍስ ግን በጣም ታሳዝናለች። በሁለቱም ተገፍታ መቼ እኩል ታየች? በተሸከማት ሁሉ ፍጹም ተረስታለች። ስለዚህ ዛሬም ቢሆን ነገር ነፍስ

ፈለጌ፣ ፈለጌ የሰው ጅም ነው መሰለኝ። ያባለው ልጄ፣ ወይኔ ወይኔ፣ እናት በደህና አንቺ አይ አይ ምነው ዛሬ ደግሞ ብቻዎት ነው? ነው እንደው ልጆች የጥለውኝ ሄዱ። አሁን እኮ ነው ከፍለጋ የምመጣው። እንግዲህማ መጸለይ ነው ምን ይደረጋል? አዎ እሱማ ስላሴ ልባቸውን ይመልስ ነው የሚባለው። እኔ ምንም ማድረግ አልችልም። እውነት ነው። ትልቁ ልጆት የት ሄዶ ነው? ትልቁ ልጅ ልጄማ ከብቶችን ይዞ ወደ ማዶ ሄዷል። የእሱ ይሻላል፣ የእሱ ደግ ነው። አባ ሰላም። ምን ሰላም አለ ብለው ነው? ትንሹ ልጄማ አገር ለቅቄ ጠፋ አለው። ታንቄ እሞታለሁ እያለ ነው። ምን ማድረግ እንዳለብኝማ አላውቅም። አሁንማ

እንኳን ደስ አለህ፣ እንጂ አፍቶ ገደሉ ውስጥ ምርጓዱ ገባው መጥቶ፣ ቤታችሁንስ? ደስታ ነው እንጂ ገፍተራ ጥለው ነው እንዴ ልጄ? ናግባ፣ ልጄ። እሺ አባ፣ ይቅርታ አድርግልኝ አባዬ፣ በድዬ ካለው። ልጄ፣ ይቅር፣ ፈጣሪ ይቅር ይበል። ዞር በል፣ ዞር በል። ደህና ስንጂ ልጄ፣ እንደዚያ አትበል። ጠይቀው አባ የትም ብሩን ካጠፋ ከጨፈጨፈው በኋላ ሰብስበን ከየት የሚያመጣ ነው ብር? እንዴት አባ እንዴት ነው የቀታ ማረባ። አሁንም እ እንደዛ አይባልም ወንድም ምንም ሆኖ ጉርምስና አሸንፎት ቢሄድም ስላሴዎች ልቡን ወደ ቤታቸው መልሰው ይኸው መቷል። መቼም ሄዷል አጥፍቷል መቼም ከጠፋ ወዲህ ነው የሚለመውና አጥፍቷል ተምሯልና ከጥፋቱ ስለተማረ ደስ ብሎ መቀበል እንጂ ምንድን ነው ተነስና ይቅር በለው ነው እንዲህ ነው ልጆች እኛ ስንዋደድ ነው እግዚአብሔር በቤታችን ያለው አሁን እኔ የምሄድበት ስላለ ተነሱና ጸሎት እናድርግና እኔ ይሄዳለሁ